የአዲስ አበባ ከተማ ምክር ቤት የፍትህና የመልካም አስተዳደር ቋሚ ኮሚቴ የአዲስ ሚዲያ ኔትወርክ የ2018 በጀት ዓመት የመጀመሪያ አርባ ዓመት አፈጻጸም ገምግሟል። ቋሚ ኮሚቴው በአዲስ ሚዲያ ኔትወርክ በመገኘት በተግባር የተከናወኑ ስራዎችን በተለይም በአስተዳደር ዘርፍ የተሰሩ ስራዎችን ተዘዋውሮ ጎብኝቷል። አዲስ ሚዲያ ኔትወርክ ምክትል ዋና ስራ አስፈጻሚና የቋንቋዎች ዘርፍ ኃላፊ አቶ ብዙ አለምቤኛም የተቋሙን የመጀመሪያ አርባ ዓመት አፈጻጸም ሪፖርት አቅርበዋል። በሪፖርታቸው በቴክኖሎጂ በይዘት በዲጂታል ሚዲያና በገቢ የታዩ እድገትና ስኬቶችንም አንስተዋል። የሴክተር ተቋማትን የአገልግሎት አሰጣጥ ቅኝት በማድረግ ጠንካራ ተግባራት ተጠናክረው እንዲቀጥሉና ተሞክሮ እንዲቀምርባቸው፣ የታዩ ድክመቶች እንዲታረሙ ሚዲያው የማመላከት ስራ ማከናወኑን እንዲሁም በነዋሪው የሚቀርቡ የመልካም አስተዳደር ችግሮች እንዲፈቱ በዘገባዎች ትኩረት ተሰጥቶ መስራቱን አንስተዋል። ነዋሪዎች እንዲፈታላቸው የሚፈልጉትና የሚያቀርቡት ቅሬታ ላይም በእቅድ ስንሰራ ቆይተናል። በተለይ በእንግሊዝኛና በአረበኛ ስርጭቶቻችን ደግሞ የዲፕሎማቲክ ማህበረሰቡን በማናገር አዲስ አበባ ከተማ ውስጥ እየተሰሩ ያሉ የልማት ስራዎች በራሳቸው አንደበት እንዲነገር በማድረግ በሜንስትሪም ሚዲያዎቻችን ከቨር አድርገናል። የምርመራ ነክ ይዘቶቻችን እናንተ የምታውቋቸው እንደነ ዋርካ አገልጋይ እና የምርመራ ዘገባዎቻችንን አጠናክረን የቀጠልንባቸው ናቸው። በሩብ ዓመቱ የጳጉሜ ቀናትን በሁሉም ቋንቋዎች ከየለስ ስያሜዎቻቸው ጋር የሚስማሙ ዝግጅት ተደራሽ መደረጉን የገለጹት አቶ ብዙአየ ውም መዲናዋ ያስተናገደችውን ዓለም አቀፍ ጉባኤዎች ሽፋን እንዲያገኙ መደረጋቸውን ብሎም የጉባኤው ተሳታፊዎች በከተማዋ የነበራቸውን ቆይታና ጉብኝት የራሳቸው ልሳን እንዲናገሩ የከተማዋን አሁናዊ ሁኔታ ለተቀረው ዓለም ተደራሽ ማድረግ መቻሉን ገልጸዋል። ሁለተኛው የአፍሪካ የአየር ንብረት ጉባኤ የካፒታል ገበያ ሁለተኛው የተባበሩት መንግስታት ድርጅት ስርዓት ምግብ ጉባኤ፣ ሶስተኛው የአፍሪካ ንግድና ኢንቨስትመንት ጉባኤ እና የመሳሰሉ አለም አቀፍ መድረኮችን የከተማው ሚዲያ እንደመሆናችን መጠን ሰፊ ሽፋን ሰጥተናል። እዛው ሳለ ደግሞ በዚህ ስብሰባ ላይ የሚመጡ እና ከተማ ይቷንም ሲጎበኙ የነበሩትን የውጭ ሀገር ዜጎች በራሳቸው ቋንቋ በአረብኛ፣ በእንግሊዝኛም ጭምር ማለት ነው አዲስ አበባ ከተማ ላይ የመጣው ስላለው ለውጥ የኮሪደር ልማት፣ የወንዝ ዳርቻ ልማት በራሳቸው አንደበት እንዲናገሩ በማድረግ እሱም በሰፊው በዲጂታል ሚዲያና በሚኒስትሪ ሚዲያዎቻችን በስፋት የሄድንበት ሩብ ዓመት ነው። በሪፖርቱ የመጀመሪያው ሩብ ዓመት በርካታ ሁነቶች በቀጥታ ስርጭት በላቀ የጥራት ደረጃ መሰራጨታቸውን ተመልክቷል። ላብነትም የአረንጓዴ አሻራ ማስጀመሪያ መርሃ ግብር፣ የታላቁ ሕዳሴ ግድብ ምርቃና የድጋፍ ሰልፎች፣ የአዲስ ዓመት ዋዜማ የሙዚቃ ኮንሰርት፣ የመስቀል ደመራና የእሬቻ በዓላት በቀጥታ ስርጭት ሽፋን ስለማግኘታቸው ተገልጿል። የዶክመንተሪ ስራዎችም በሩብ ዓመቱ ተዘጋጅተው በአዲስ ሚዲያ ኔትወርክ ጨምሮም በሌሎች ሚዲያዎች ለስርጭት እንዲበቃ መደረጉን አቶ ብዙ አለም ተናግረዋል። ዶኩመንተሪ ስራዎች ያው ከዚህም በፊትም እንደምታውቁት ጠንከር ያሉ ዶኩመንተሪ ስራዎችን ከሁለት ከሶስት አመት ወዲህ መስራትና ለራሳችን ብቻ ሳይሆን ለሌሎች ሚዲያዎችም የመስጠት ስራን አጠናክረን ቀጥላል። ሪፖርቱን ያደመጡት የአዲስ አበባ ከተማ ምክር ቤት የፍትህና የመልካም አስተዳደር ቋሚ ኮሚቴ አባላት አዲስ ሚዲያ ኔትወርክ በየጊዜው የሚያሳየውን ለውጥ በማድረግ ሊጨምሩ ይገባል ያሏቸውን ነጥቦች አንስተዋል። ዋናው ሰው ላይ የሚሰራ ስራ ነው ለውጥ የሚያመጣው ሚዲያ ዋናው ሀገርን እንደ ሀገር ማቆም ነው፣ መንግስትና ህዝብን ማገናኘት ነው ዓላማው። ያን ለማድረግ ደግሞ ሳትስፋይድ የሆነ ሰራተኛ ሲኖረው ነው። ስለዚህ በሰራተኞች ላይ እየተሰራ ያለው ስራ በጣም የሚበረታታ ነው። በተለይ ይሄ ካይዘን እራሱ አሰራሩ በጣም ምርጥ ነው። ሌሎችም ስለ ካይዘን ብዙ ጊዜ ስልጠና ወስደናል፣ ግን በዚህ መልኩ የተሰራ የተዘጋጀ አላየንም በቃ መኖሪያ ቤት እስኪመስል ድረስ ጽዳቱን በጠበቀ መልኩ ሁለተኛ፣ የንብረት አወጣት አገባቡ ራሱ ስርዓት፣ በቃ ሁሉም ነገር ስርዓት እያስያዛችሁ በመሄዳችሁ ነጋሁን ለሚመጣው ታሪክ እንኳ ሆኖ ለሚመጣው ጥሩ አሻራ እያስቀመጣችሁ ነው ለማለት ብቻ ነው። ችግር ይህ ያለ ብዬ ማለት አልችልም። አመሰግናለሁ። ከአፈጻጸሙ ባሻገር ይሄ የመጀመሪያው ሩብ ዓመት በጣም የተጨናነቀ ታይት የነበረ ሩብ አመት ነው እና ራሱ የሀገሪቱ ተጨባጭ ሁኔታ በበዓል የተሞላ እሱ ብቻ ሳይሆን መንግስትም ደግሞ ያሉን ፕሮጀክቶች ዘሁል በሚባል ደረጃ በሀገር አቀፍም በከተማ አቀፍም በጣም በርካታ ፕሮጀክቶችን ያስመረቅንበት ይሄ ሁሉ ከቨር ተደርጎ ማህበረሰባችን ጋር እንዲደርስ እንፈልጋለን። ያ እንዲፈጸም የተሻለ ተግባር ስለፈጸማችሁ በጣም በጣም በጣም የሚመሰገን ተግባር ነው። ምን ያህል አስጨናቂ ምን ያህል ከባድ እንደሆነ የሚዲያ ስራ መረዳት እችላለሁ ብዬ አስባለሁ። እና ከዛ አኳያ በጣም የሚጨንቅ ነው። እንዴት እንደዚህ ሊሆን ቻለ እንዴት ሊሳካ ቻለ ሁሉን ነገር እንዴት ማቅረብ ተቻለ የሚለውን ስናስብ በጣም የተሻለ ስራ እየሰራችሁ እንደሆነ ያሳያል። ለዚህም ትልቅ ምስጋና አለኝ። እንድትበረታቱ እንፈልጋለን። ጠንከር ያለም ስራ በቀጣይ እንደምታመጡ ማሳያ ነው። ይህም በዚሁ እንዲቀጥል የሚል ሀሳብ አለኝ። ለዚህም ውጤት የኢዲቶሪያል ቦርዱን ጥንካሬ ግልጽ አድርጎ የሚያሳይ የስራ አስፈጻሚው ኮሚቴም የተሻለ ተግባር ማኔጅመንቱ ዘሆል እንዴት ተቀናጅቶ እንደሚሰራ ማሳያ ነው እና ሁላችሁም በየደረጃው ላመጣችሁት፣ ለአስገኛችሁልን ውጤት ትልቅ ክብር ምስጋና ይገባችኋል የሚል ነገር አለኝ። ሁሉን ነገር ማድረግ እንደሚችል ተቋም ብዙ ፕሮጀክቶቻችን ላይ የእነዚህ በዓላትም ላይ ረጅም ሰዓት ላይቭ ከቨሬጅ እንዲያገኙ ፕሮግራሞቻችን እየተደረጉ ነው ያሉት። ይህም ትልቅ ፖቴንሻል ነው። ቫሊዩ ልንሰጠው የሚገባ ምን ያህል ካፓሲቲያችን እየጨመረ የመፈጸም አቅማችን እየጨመረ መንግስትና ህዝቡን የማቀራረብ ህብረተሰቡ መካከል ያሉትን ነገሮች እንዲያውቅ ለማድረግ እየተደረጉ ያሉ ጥረቶች ከፍተኛ እንደሆኑ ያሳያል እና ለሱ ትልቅ ምስጋና አለኝ። ብጨምሩ ቢሻሻል የሚለው ደግሞ ሀሳብ አለኝ። በቀጣይ አንደኛ ያው ሁሌም እንደምለው ክሬቲቪቲ ሚዲያም ላይ እነዚህ አርቲስቲክ የሆነ ተግባር የሚፈጽም አካል መቆም የለበትም። ክሬቲቪቲው እንዲቀጥል በየጊዜው ዛሬ ይሄን ያህል ካሳያችሁ፣ ነገ ደግሞ የሆነ ነገር ጨምራችሁ ልክ ሁሌ እንደምታደረጉት መቀጠል መቻል አለበትና እሱም ብታስኬዱ የሚል ነገር አለኝ። ሌላው ከገቢ ጋር ተያይዞ ሶስት መቶ ሚሊዮን ሲባል እናንተ አራት መቶ ይሄ ልማድ አለባችሁ። ባለፈም ይሄን አድርጎ ስትባሉ ጨምሮ የማድረግ አይነት ይሄን ነው የምናደርገው ማለት ራስን ለጠጥ አድርጎ ለማምጣት የሚደረገው ጥረት አሪፍ ሆኖ የምንጫችን ግን የገቢ ምንጫችን ፕራይቬት ሴክተሩን ማዕከል ማድረግ አለበት። ሌላው ትሬዲንግ ላይ ትሬዲንግ ላይ ባለሙያዎቻችን አንዱ ፍልሰት የማቆም ፕሮሰሱ ጥሩ ነው፣ መቀነሱ በጣም አስደሳች ተግባር ነው። ነገር ግን ትሬዲንግ ላይ ለምሳሌ እነዚህ ኤአይ ቱልስ አሁን ኒው ጄኔሬሽን ይሄ ኒው ኢራውን ይዞት እየመጡ ያሉ ነገሮች አሁን ስፖርት አኒሜሽን በምን ኢዝሊ መስራት የምንችልበት ታይም ላይ ደርሰናል። እንደዚህ አይነት ነገሮችን መስራት እንድንችል ባለሙያዎቻችንም በፍጥነት ከአዳዲስ ቴክኖሎጂዎች ጋር የማቀናጀት የማዋሀድ እሱን ደግሞ መልሶ የማስተግበር ስራዎች ብንሰራ የተሻለ ነገር ይዘን እንመጣለን የሚል ነገር በየጊዜ በጣም አመርቂ የሆኑ ለውጦችን እያየን ነው። የመጠ ነው ተደራሽነታችሁን ሰፋ ለማድረግ የሁሉንም በሚባልበት ደረጃ ቋንቋዎች የብዛሃነትን ጉዳይ ኮንሲደር አድርጋችሁ ስለምትሰሩ ይህም አንድ ተደራሽነታችሁን እንድታሰፉ ከሚያደርጉ ጉዳዮች አንዱ ነው። ከዛ ውጭ ደግሞ የውጭ ቋንቋዎችን ማካታችኋል። እንደገና ደግሞ ወቅታዊ ነገሮችን ላይቭ ስትሪም ስለምታደርጉ እነዚህ ጉዳዮች የምታቀርቡ ፕሮግራሞቻችሁ ሞር ሰብስታንስ አለው እና ማህበረሰቡን አትራክት የሚያደርግ የማህበረሰቡን ሶሽዮ ኢኮኖሚክ እና ፖለቲካል ኢንትረስቶቻቸውን ኮንሲደር አደረገ ከመሆኑ አኳያ ተደራሽነታችሁ ሰፋፍ ብሏል ብዬ አስባለሁ። ኢንተርናሽናል ቋንቋዎችን ከማካተት አንጻር አሁንም መስራቱ ብኖር ጥሩ ነው። በየጊዜ ፕሮግሬስ ሲግኒፊካንት የሆነ ለውጥ ነው የምናየው እና ከዛ አንጻር ነው ማለት ትምህርት በቴሌቪዥን ጀምራችኋል በጣም ደስ የሚል ጉዳይ ነው። መጀመራችሁ እንደተጠበቀ ሆኖ ቻሌንጆቻችሁ ምን ነበር? ያየናቸው ነገሮች የትም የሌለ እናንተ ጋር ብቻ ለመጀመሪያ ጊዜ ያየ ነው። ለከተማችን የመጀመሪያ የተሞክሮ ሶርሶ ናችሁ የሚጠቅሙን አይነት ነውና ለዛም ትልቅ አክብሮት አለኝ። በጣም ታንኪው ማለትም ፈልጋለሁ ማለት ነው። ከዛ ውጪ የምርመራ ጋዜጠኝነት ሁኔታ ምን ደረጃ ላይ አለ? እነዚህ በዋርካ ፕሮግራም እና በአገልጋይ ፕሮግራም ላይ ያለው ከምርመራ ጋዜጠኝነት ጋር ተቀራራብነት አለ ብለን እንወስዳለን ወይስ እሱን እንደዛ አድርጋችሁ በአይዲፖርት ወስዳችሁ ነው ወይስ አያስፈልግም የሚለውን ሀሳብ ላነሳ ፈልጋለሁ። ከዛ ውጪ እነዚህ የአገልጋይ ፕሮግራማችሁና የዋርካ ፕሮግራም በከተማችን በመልካም አስተዳደር በህዝብ ተጠቃሚነት በፖለቲካል ስቴቢሊቲ በፒስ እንደ ሴኪሪቲ ያመጣቸውን ለውጦች፣ ምክንያቱም የመልካም አስተዳደር ችግር ለፖለቲካል ስቴቢሊቲ ለሰላም መደፍረስ ለብዙ ነገር የሚዳርግ ነው እና አንዱ ከሌላ ጋር ተመጋጋቢነት ያለው ነው እና ሚዲያ ደግሞ መልቲ ነው የሚዲያ ኢምፓክቱ ማለት ነው ኢምፓክት ፈጥሯል ወይ? በከተማችን እድገት ላይ ትልቅ ኢምፓክት ፈጥሯል ወይ? እሱንስ አሰሳ አድርጋችኋል ወይ የሚለውን ሀሳብ ለማንሳት ይወዳለው። በጣም ቴንኪዩ። ማለት የሚፈልገው የአካል ጉዳተኞችን ጉዳይ በተመለከተ እኔ እንግዲህ ፕሮሞሽን ሰርች ያለው እሱ ላይ አካል ጉዳተኞች ይጠሩናል እና የፌዴራል አካል ጉዳተኞች ማህበራት ጠርተውን ከአንድም ሁለት ጊዜ የአዲስ ሚዲያ ያለው ማለት ነው። ምክንያቱም ይሄ በመስማት ለተሳናቸው በምልክት ቋንቋ ተደራሽ የምንሆነው ነገር ትርጉሙ ትልቅ ነው። ይህንን ሚዲያ ምንጊዜም መቼ አግኝቼው ላመሰግነው እወዳለሁ የሚል አስተሳሰብ ነበረኝ። ነገር ግን እንዳጋጣሚ ሆኖ እድሉን አግኝተን በዛሬው ሱፐርቪዥን ለመስጋና ጠቅላላ በማመስገን ደስ ይለኛል። አዲስ ሚዲያ የትውልድ ድምፅ የተባለው እኔ ከዚህ የበለጠ ቋንቋ ቢኖር የሚል ነገር አስተሳሰባለኝ ይህን ሚዲያ ጠዋት ምንጊዜም የመጀመሪያ በፍቅር የምመለከተው ሚዲያ ነው። በእውነት አንደኛ ከጋዜጠኞቹ፣ ተንታኞቹ ራሱ አንድ መዝናኛ ምናምን የሚል ነገር አለ። ራሱ ከመዝናኛ ጭምር እውቀትን የተላበሰ ትንተናቸው እኔ በእውነት ምንድን ከየት ነው የመጡት የሚል አስተሳሰብ ነው ያስኩትና እኔ በእውነቱ በጣም በነዚህ በጋዜጠኞቹም ጭምር እንደ ባመሰግን ቢፈቀድልኝ ሌላው ምናልባት ይሄ የውጭ ተሞክሮ ቢኖራቸው የውጭ ተሞክሮ ምናልባት ሰባት በጣም ሙያውን ዴቨሎፕ ለማድረግ የውጭ ተሞክሮ ቢሰፋ የሚል ነገር ነው ያለን። በየትኛውም በተለይ ፌዴራል ተቋማቶች የመንግስት መስሪያ ቤት ተቋማቶች በሙሉ አዲስ ሚዲያን እንደ ቤታቸው እያዩት ነው። ያው እንግዲህ አለቆቻቸው ብዙ ጊዜ በምትሸለሙበት መድረኮች ላይ በአጋጣሚ ተገኝቼ አይቻለሁ። ህዝቡ ደግሞ መካከል ላይ ያላቸው ሁኔታ ጥሩ ነው። እኔ አንድም ፈጣሪ እንግዲህ በደብቅ ያቆያችሁ የቁርጥና የለውጥ ጊዜ ሰዎች ናችሁ ብዬ ነው ማም ነው። በተለይ የዚህ የኮሪደር ስራውን በደንብ አድርጋችሁ በዓለም እንዲነበብ ለበዓላት፣ ለስብሰባ፣ ለተለያዩ ትላልቅ ኢቨንቶች የሚመጡ ሰዎች ገዝተው እንዲሄዱ አድርጋችኋቸዋልና ይህ ትልቅ ውጤት ነው። ስለዚህ ወረዳም ጋር ስንሄድ በየጎጡ በየመንደሩም አዲስ ሚዲያ ነው። የተለያዩ ትላልቅ እና ትናንሽ ኢቨንቶችም ሲኖሩ አዲስ ሚዲያ ነው። ሁሉም ጋር አላችሁ ማለት ነው። ሌሎች ነገሮቻችሁ በጣም ጥሩ ነው። ይሄ የብዝሃነትን ወንድማማችነትን የማጠናከር በተለይ እንደ ሬቻ በዓል ላይ ያሉትን ስራዎችን ሲሰሩ በጣም ኢምፕሬሲቭ ነው። ሁሉም ሰባት ቋንቋ ከሆነ ሰባት ቤተሰብ ውስጥ የተለያየ ዳይቨርሲፋይድ የሆነ ላንግዌጅ ስለሆነ ያንን ይጠቀምበታል የሚል ነው። ሌላኛው መንግስት አሁን በሚሰራቸው ስራዎች እናንተ ብቻ አይደላችሁም። ሁሉም ነው የሚቸገረው። ኢንተርናሽናል ሚዲያውም እየተቸገረ ነው። ለምን? ዛሬ ይሄ ታቀደ፣ ተፈጸመ፣ ተመረቀ ሲባል ነገ ደግሞ ሌላ ነው። ይሄንን ገና አየር ላይ ሳያበቁት ጠነ ጎዳ ደግሞ ሌላ ነው እና እንዲህ አይነት ሩጫና ፈጣን የሆነ የእድገት ሂደት የሚታይበት ሁኔታ ስላለ ይህንን እንዴት ነው ከቻፕ የምናደርገው። ካሜራዎቻችን የሰው ኃይላችንን አደራጅተን ሁሉንም በሚመጥን ደረጃ ከተማውን በሚመጥን፣ ከተማውን ብቻ አይደለም ግሎባል ታውን ነው የእናንተ ትንሽ የሚለይበት፣ የዓለም አቀፍ ድርጅቶች መቀመጫ ስለሆነ ሁሉንም ለመድረስ የምታደርጉት ነው። አንድ ስቴክሆልደሮቻችሁን ኔትወርኮቻችሁን ማስፋት አለባቸው። ቢቢሲን ለምን ቻለንጅ አታርጉ አልጀዚራን ለምን ቻለንጅ አታርጉም እነሱ የሚያቀርቡት ፕሮዳክሽን ላይ እናንተ አጀንዳ እንደሰጧቸው ለምን ቻለንጅ አታርጓቸው ወደዛም ማሰብ ያስፈልጋል ወደ ተነሳው ብል መለሰና እነዚህ የልማት ድርጅቶች የሚሰሯቸውን ትላልቅ ሜጋ ፕሮጀክቶችን ሜዲያ ላይ አውለን ለህዝቡ ማስተዋወቅ ብቻ አይደለም እግረ መንገዳችሁን ህዝቡ ያንን ንብረት የራሱ ንብረት ሆኖ እንዲንከባከብ አዌርነስ ቅሬት ተደርጎ አበባዎች ይተከላሉ፣ ዛፎች ይተከላሉ፣ ውሃዎች ይጸዳሉ፣ ወንዞቻችን ይፈሳሉ። እነዚህን በፖሊስና በደንብ ማስከበር አንዘልቀውም። ህዝቡ የራሴ ነው ብሎ መጠበቅ አለበት እና ያንን ፐርሰፕሽን ወደዛ ኤጁኬት የማድረግ ኮሚኒቲውን ህብረተሰቡን በተለይ እነዚህ ሜጋ ፕሮጀክቶች ሀገርን የለወጡ ዓለምን ያስደመሙ ስራዎቻችንን ካልጠበቅ ናቸው በአጭር ጊዜ ውስጥ ወደ ነበሩበት እንዳይመለሱ ትልቅ ስራ ይጠበቅባቸዋል ብዬ ነው ማስበው። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ቋሚ ኮሚቴዎቹ የሰጡትን አስተያየት በማጥነቅ ሚዲያው በየጊዜው በአዳዲስ የለውጥ ሂደት ውስጥ እያለፈ መሆኑን አንስተው ለከተማው ነዋሪ ትኩስ መረጃዎችን በማድረስ በአስተዳደሩና በከተማው ነዋሪ መካከል የድልድይነት ሚናውን እየተወጣ መሆኑን ገልጸዋል። ከኛ ጋር የሰራችሁ ሰዎች ናቸው የምትመስሉት ለመናገር ስትናገሩ ቻሌንጃችንን በደም አንደርስታንድ አድርጋችኋል ያሉንን ኦፖርቹኒቲዎችን በደንብ ግልጥ አድርጋችሁ ነው የተናገራችሁት ለወደፊት ደግሞ የሚጠበቅብንን ነገሮችን ከእያንዳንዳችን እንደ ሚዲያ ፕላትፎርም እንደ ሚዲያ ሀውስ ምን ማድረግ አለብን የሚለውን እንደ ሌላ ሴክተር አይደለም ስታውሩ የነበራችሁ ያው ከሚዲያው ጋር ሁሌ ሱፐርቪዥን የምትሄዱ ነው የምትመስሉት እና ሪሊቲ አሜዚንግ እውነት እኔም በጣም ተደንቅ ያለው እና አይ ቲንክ እኛ የሰራነው ነው ብዬ አላስብም። ይሄ ሁሉ ከእኛ ጋር መሆናችሁን ቅድም እንደተባለው ማህበረሰቡ የሚያነሳውን ወደ ማህበረሰቡ ስትሄዱ ማህበረሰቡ የሚያንጸባርቀውን አይዲያዎችን እናንተም የማህበረሰቡ አካል ስለሆናችሁ በዚህ ልክ ስትናገሩ ስለነበረ እኛም ደስተኛ ነን። ሁሌም ደግሞ ቃላችንን እንጠብቃለን። እኛም ምክንያቱም የእናንተን ብቻም ሳይሆን ቦርድ አለ፣ በየደረጃው የሚከታተለው አስፈጻሚው አለ፣ በየደረጃ የሚከታተለው እናንተ አላችሁ። ሁሉም ሀሳብ ይሰጡናል፣ ሀሳቦቹን ወደ መሬት እናመጣለን። የትኛውንም ሀሳብ አንደርማይን አድርገን አንተው። ምክንያቱም እናንተ ሰዓታችሁን ወስዳችሁ የምትናገሩት ተቋሙ እንዲቀየር ማህበረሰቡ፣ ተቋሙ ውስጥ ያሉ ማህበረሰብ እንዲቀየር እውነተኛ ተመራጭ ኮምፒታንት ሚዲያ እንዲሆን ስለምትፈለጉ ብቻ ነው። ያ ነገር ስለሌለ ለዛም ነው እኛም እያንዳንዱ ጆት ዳውን አድርገን አሁን ባህል ያደረግነው ነገር አለ። ከእናንተ ጋር ከተነጋገርን በኋላ ወደ ማኔጅመንቱ እንመልሰዋለን። ምን ነበር ትናንት ቋሚ ኮሚቴ ሀሳብ የሰጠን የሚለውን እኛ እዛ ውስጥ ጥንካሬውን ሲነሳ ጥንካሬው ትክክል ነው ወይስ ይገልጸናል ወይስ ምንድን ነው የሚለውን በደንብ እናስሳለን። እሱም መልሰን ወደ ሰራተኛ እናመጣለን። ይኸው ይሄ ይሄ አለ፣ በዚህ ላይ መበርታት አለባችሁ ሀሳቡ የእናንተ ሰርታችሁ ለፍታችሁ ያመጣችሁ ስለሆነ ክሬዲቱ የጋራችን ስለሆነ ባይዘ የአንድ ሰው የሁለት ሰው የሶስት ሰው ክሬዲት አይደለም። ዞሮ ዞሮ ድምሩ ደግሞ የእናንተም ጭምር ማለት ነው። መጨረሻ ላይ ይህ ሰክሰሳችን የእናንተም ድምር ስለሚሆን ብንወድቅም የእናንተው እጅ አለበት ተብለው ስለሚነገር በዛ ልክ ነው የምናየውና እኔ ቃላት የለኝም። ማመስገን እፈልጋለሁ። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን የቋሚ ኮሚቴ አባላት ላነሷቸው ጥያቄዎች ማብራሪያና ምላሽም ሰጥተዋል። በበጀት አመቱ ሩብ አመት በርካታ ስራዎች መከናወናቸውን ያነሱ ሲሆን 24/7 መርህ በተግባር የታየበትና በየዘርፉ የላቀ ውጤት የተመዘገመበት እንደነበረም አንስተዋል። ትምህርት በቴሌቪዥን የምናሰራጨው በነገራችን ላይ ትምህርት በቴሌቪዥን መጀመራችን ስማችን የሰየምነው ስማችን የትውልድ ድምፅ ብለናል። የትውልድ ድምፅ መገለጫው ነው ብዬ ወስዳለሁ። ኔ ሆነን ለመናገር ምክንያቱም ዛሬ የተማረ ሰው ነው ባይዜ ሀገርን የሚያሳድገው አይደል፣ ትምህርት ያስፈልጋል። አገራችን ውስጥ ያለው የትምህርት ጥራት ወድቋል ብለናል። ስለዚህ ሁላችንም ወድቋል ወድቋል ማለት ብቻም ሳይሆን ሶሉሽን መገኘት አለበት በምን መምህር ከሚያስተምረው በተጨማሪ ቴሌቪዥኑን ቢከፍትና የሆነ እውቀት ቢያገኝ የተሻለ ይሆናል የሚለውን ከትምህርት ቢሮ ጋር ስምምነት ፈጠር። ይሄ ትልቅ ትልቅ ኦፖርቹኒቲ ያመጣል ብዬ አስባለሁ። በእርግጥ እንግዲህ ይሄን ኢቫሉዌት ለማድረግ አሁን የጀመር ነው። የ2017 ወደ መጨረሻ አካባቢ ነው ይሄን ጉዳይ ወደ እንትን የገባ ነው፣ ሁለተኛ ሰምስቴር በኋላ ማለት ነው። አሁን ኢቫሉዌት አድርገን ምንድን ነው የመጣው ለውጥ፣ እዛ ላይ ተማሪዎቹ ምን ውጤት አመጡ፣ ምንድን ነው የተገኘው የሚለውን አሰስመንት መሰራት አለበት። እኛም እንደ አሳይመንት መውሰድ ያለብን ከቢሮ ጋር ማለት ነው። አሁን ማስተላለፉ ብቻም ሳይሆን ምንድን ነው የመጣው ተጽዕኖ፣ እንደ ቻሌንጅ የማስበው? አንደኛ መምህራኖቹም በደንብ በደንብ ሊሰሩበት ይገባል ብዬ አስባለሁ። እያንዳንዱ ትምህርት ቤት ውስጥ ተማሪው እንዲያውቅ ማድረግ ይሄ እየተላለፈ ነው፣ ተጨማሪ እውቀት ማግኘት ትችላላችሁ የሚለው እድል መኖሩን መምህራኖቹም ትምህርት ቢሮም ይሄ ላይ በደንብ መስራት አለበት። በእኛ በኩልም በተጨማሪ በደንብ መስራት ይኖርብናል። ስፖርት መሰራት አለበት፣ ፕሮሞሽን መሰራት አለበት። በየደረጃው መደረግ ያለበት ጉዳይ ስለሆነ ይህንን ያደረግ ነው። ዝም ብለን አይደለም እኛ አሁን ገቢ አንደኛ ገቢ እያመነጨንበት ነው፣ ሁለተኛ ተማሪን እያስተማርንበት ነው። ስለዚህ ዊዊን አፕሮቹን በደንብ እየተከተልን ስለሆነ ይሄን አሁንም አጠናክረን መቀጠል ነው። በገቢም አንፃር ቅድም እንዳነሳችሁት ነው፣ ባይዘ የገቢ የት ነበርን የሚለውን በደንብ ማየት ያስፈልጋል። አሁን እኛ ሶስት መቶ ሚሊዮን አራት መቶ ሚሊዮን መግባታችን አይደለም፣ ቅድም እንደተባለው ፖቴንሻሉ አስራ አምስት ሚሊዮን ነበር አዲስ ሚዲያ ኔትወርክ ከሁለት ዓመት በፊት ከ15 ሚሊዮን በእርግጥ ከተማችን ከ30 ቢሊዮን አይደል ዛሬ 230 ቢሊዮን የገባችው እድገቱ ተያይዞ ነው ባይዞ ማደግ ያለበት ከተማ እያደገ አዲስ ሚዲያ 15 ሚሊዮን ላይ ቢቆም የሚመጣውን ሜጅ አስቡት። ግን ሪፎርም ውስጥ ነን፣ እኛ አሁንም ሪፎርም ውስጥ ነው ያለ ነው ብለን ነው ራሳችን ዲፋይን እያደረግን ያለ ነው። ጅማሯችን ቴክኦፋችን ጥሩ ነው፣ ግን መዳረሻችን ግን ሩቅ እንደሆነ አድርገን ነው እየሰራን ያለ ነው እና አሁን ዛሬ አራት መቶ ሚሊዮን አቅደናል። አራት መቶ ሚሊዮን ገቢያችን በፈርስት ኳርተር የተሻለ አፈጻጸም ፈጽመናል። ከዚህ በፊት እንዳለ ገቢያችን ከመንግስት ተቋማት ነበር። አሁን ከሰላሳ ከአርባ በላይ የግል ተቋማት አሉ። ኦልሞስት ሃፍ ማለት እንችላለን። ዞረን ዞረን ይሄ ለምንድን ነው የመጣው የሚለው በደንብ መታየት ይችላል። ግለሰቦች ወይም ደግሞ የግል ተቋማት ዝም ብለው ብራቸውን አፈሱም። እኔ ብዙ ሚዲያ አይተናል፣ ብዙ ሚዲያ ውስጥም ሰርተናል። ኮንተንታቸው፣ ተቀባይነታቸው፣ የቴክኖሎጂያቸው እና የሰው ኃይላቸው አደረጃጀት ሳትስፋይ ማድረጋቸው ከሆነ አምስት ሳንቲም አይከፍሉም። ቻሌንጅ ነው ያለው ባይቴ ሰው አሁን እኛ እያደረግን ያለነው ሪፎርም ለዛ ሁሉ ምቹ ሁኔታዎችን እያመቻቸልን ስለሆነ ገቢያችን እርግጠኛ ነኝ እኛ ያሰብን ያለነው ከጊዜ በኋላ ከዓመታት በኋላ ራሳችንን እንችላለን። ሙሉ በሙሉ ከመንግስት ኢንዲፔንደንስ ይወተን በራሳችን መንገድ እንሄዳለን የሚል ሀሳብ ይዘን ነው እየሰራን ያለነው። የዚህ የምርመራ ዘገባዎችንና ከዋርካ እና ከአገልጋዩ ጋር ከምርመራ ዘገባ ጋር ምን ያገናኛል ብላ ክብርት ያነሳችሁ፣ ትክክል ነው። ዋርካ እራሱም ኢንቨስቲጌቲቭ ነው። አገልጋዩ እራሱም ኢንቨስቲጌቲቭ ነው። ዝም ብሎ አይደለም ኢንቨስቲጌቲቭ፣ መጀመሪያ ሂዶ መረጃ ያፈነፍናል መረጃ ፈልገው፣ ምንድነው ጉለቱ የሚለው ኢንተርቪው ያደርጋል። አሁኑ ላይቮቹ ላይ አይታችሁ ከሆነ ዋርካ ላይ ፊት ለፊት ተገናኝተው ሰዎች ሲነጋገሩ መጀመሪያ ሪሰርች የተደረገ ነው ባይዘዛ ላይ የሚቀርበው። አሁን ልዩነቱ ምንድነው? የዋርካም የአገልጋዩም እና የምርመራ ጋዜጠኝነት በዶኩመንተሪ መልክ ማቅረብና በላይቭ ሾው ማቅረብ ነው ባይዘ ልዩነቱ፣ እንጂ ይሄኛውም ራሱ ምርመራ ጋዜጠኛ ነው ባይዘ ከዛ በተጨማሪስ፣ እኛ ምንድን ነው ያለን? አሁን ቅኝት አለን። ቅኝት ቅድም አቶ ብዙ አለም ሲያነሳ እንደነበረው ሮብና አርብ ምንድን ነው የአገልግሎት አሰጣት፣ ምን አለ ችግር፣ ህዝቡ እንዴት እያገለገሉ ነው። ቢኮስ ዋናው ችግሩ አሁን ምንድን ነው አገልግሎት ላይ አይደል? ማነቆ እየሆነ ያለ። አሁን እዛ ላይ አዲስ ሚዲያ ራሱን ብራንድ እያደረገ ነው ያለው። አዲስ ሚዲያ መታ ነው የሚባለው። ስለዚህ ምንድን ነው አሁን፣ ሮብና አርብ አልተውንም፣ ተጨማሪ ቀናትን ጨመርንበት። ህዝቡ አገልግሎት ማግኘት አለበት። ሚዲያ ደግሞ ማገዝ አለበት። ስለዚህ የዶክመንተሪ ስታይል እና የላይቭ ስታይሎቹ ናቸው እንጂ ምርመራ ምርመራ ነው ነው አንዴ ሁለተኛ ኢምፓክት መጥቷል በዋርካና በአገልጋዩ ላይ በሰራ ነው ስራ አስፈጻሚው ተጠቅሞበታል። ለከተማችን ነዋሪዎች እና ለአመራሩ ና አስፈጻሚው በመሀል ድልድይ ሆነን ማገልገላችን ነው በደንብ እንደ ተጽዕኖ ፈጣሪነታችን የምናየው። አሁን የጀመርናቸው ፎርማቶች ሀያ አራት ሰባት የሚል ዝም ብላችሁ አንዳንዴ ከአስራ ሁለት ሰዓት ጀምራችሁ ተከታተሉት። በጣም ነው ሳትስፋይ የምትሆኑት መረጃ እየሰጠን ለህዝቡ ተደራሽ እየሆን። ለምሳሌ ዛሬ አስራ ሁለት ሰዓት ላይ ብትከፍቱ ወደ መገናኛ መሄድ ከፈለጋችሁ አዲስ ሚዲያ ላይ መረጃ አግኝታችሁ ወደዛ ትሄዳላችሁ። የትራፊክ መጨናነቅ በዚህ መንገድ አለ፣ በዛ አትሂድ፣ በዛ ዙሪያ መሄድ አለብት ብለን መረጃ እየሰጠን ነው ያለን። ስለዚህ ለህዝቡ ቀዳሚ መረጃ መሆን ምንጭ መሆን አለብን ብለን ነው የሰራ እኔ ነው። ይሄ ብቻ አይደለም። እዛ ውስጥ ያሉት ፎርማቶች ፓኬጆቻቸው በጣም ትላልቅ ለህዝቡ የሚጠቅሙ ኮሚኒኬት የሚደረግበት እዛው ትራፊኩ ደግሞ የሚናገር ጋዜጠኛው በአቅም ትራፊኩ፣ አዎ እዚህ ጋር በጣም የተጨናነቀ ነው፣ በዚህ መንገድን መርጠ መሄድ አለብን። ይሄ ኢፌክቲቭ እንዲሆን ለማድረግ ሰው ጊዜውን በአግባቡ እንዲጠቀም ለማድረግ ታስቦ የተሰራበት ስለሆነ ከህዝብ ጋር መቅረብ አለ፣ ወደ ህዝብ መቅረብ አለበት ብለን ሚዲያውን ወደ ሶሳይቲው ገፋ እያደረግነው ያለ ነው። እና ግዴታም ስለሆነ ነው ይህን ደግሞ እያደረግን ያለ ነው። ከቋንቋዎች ማብዛት አንጻርም ቅድም የተባለው ዶክተር እንዳነሳችው ዛሬ በሰባት ቋንቋዎች ነው እያሰራጨን ያለ ነው። አምስት በሀገር ውስጥና ሁለት በዓለም አቀፍ ቋንቋዎች መጨመር ይቻላል። ይ ዛሬ ሁሉንም አስርም መግባት ይቻላል። ግን መጀመሪያ የሰራናቸው ያመጣናቸው ላንጉዌጅ ምን ኤፌክቲቭ ሆነዋል በምን ያህል ውጤታማ ሆነዋል የሚለው መመዘን አለበት። ከተማዋን ኢሜጅ በደንብ መሸጥ የሚችሉ ላንጉዌጅ በደንብ መከፈት ስላለባቸው እሱ ላይ እያሰብን ነው። ዘንድሮ አንድ ቋንቋ አስበናል፣ ፈረንሳይና እንጀምራለን ብለን እያሰብን ነው ያለ ነው። ቀስ በቀስ ካላደረግን ያው እንችላለን፣ ሪሶርስ አለን ምናምን ብለን ከገባንበት ትንሽ ውጤታማነቱ ላይ ችግር እንዳያመጣብን ነው። ግን እንደ ሀሳብ ሀሳቡ ገዢና መቀበል ያለብን ጉዳይ ነው እና እሱን በደንብ ማየት ያስፈልጋል። ሜጋ ፕሮጀክቶችንም በዛው ልክ ማየት ያስፈልጋል ብዬ አስባለሁ። እኛ እያንዳንዱ ከተማ ውስጥ የሚደረጉ ስራዎች አጀንዳ ነው የምናደርገው፣ ሳምንታዊ አጀንዳ። አሁን ቀደም ዶክተር ሲያነሱ የነበረው ስለዚህ፣ ጽዳት ስለ ፕሮጀክቶች ዛሬ ጠዋት አጀንዳችን እሱ ነበር። ሳምንት ከሳምንት ጀምረን እያንዳንዱ ከተማ ውስጥ በሚደረገው ስራ ላይ ደንብ ማውጣት፣ ህግ ማውጣት ብቻ ገበርና አረግም ነው ያለው ስለዚህ የእኔ ድርሻ ምንድን ነው? እዛ ውስጥ የሹፌሩ ድርሻ ምንድን ነው? የነዋሪው ድርሻ ምንድን ነው? መንገድ ላይ የፈለገ ነገር የሚያደርገው በፖሊስ ብቻ ነው የሚጠበቀው የሚለውን ህዝቡን በዛ ደረጃ ማስተማር አለባችሁ ብለን ነው ሰራተኛም፣ ጋዜጠኞችንም ስምር የተሰጠ ናቸው። ዛሬ ይሄን ደግሞ ከሳምንት ጀምራችሁ መከታተል ትችላላችሁ። ምንድን ነው የተሰራ የሚለው የአየር ሰዓት ደግሞ አለን ከስራ አስኪያጅ ቢሮ ጋር፣ ስለ ጽዳት ከጽዳት ቢሮ ጋርም አለን። እነሱ የሚያስተምሩበት ሶ ይሄ ተደምሮ ቅድም ያነሳችሁትን የጋራ ስለሚያደርግልን እኔ አሁንም አለን። ግን መታየት ያለባቸውን ጉዳዮች ደግሞ እንደ ጥሩ ነገር ወስደን የተሻለ ነገር ማምጣት ይቻላል። የምን ሀሳብ ለማንሳት ነው። ስልጠናዎቹ እየሰጠን ነው ያለነው። መጀመሪያ ኳርተር ስራ ሰው ከቤተሰቡ ጋር የማይገናኝበት ነበር። ሀያ አራት ሰባት በትክክል የፈጽንምለት ነበር። ባለፈው ሶስት ወር ግን በጣም ሰተስፋ ውጤቱም ጥሩ ነው። መጨረሻውም ያማረ ነው። ሚዲያውም በዛው ልክ እያደገ ነው ያለው እና ሀሳባችሁን በአግባቡ እንጠቀምበታለን ለማለት ነው። አመሰግናለሁ።